መጽሐፍቶቻችን ጥራት ይጎላቸዋል። ሊቁ ምን ይላሉ? ንጹህ ምንጮች ናቸው። ንጹህ ምንጮች የተባሉ ምንድን ነው? ያው ጣቢ ጠጡ ነው። መጣቢ መጠጣት ንጹህ ምንጭ ነው። ንጹህ ምንጮች ናቸው። ንጹህ ምንጮች ናቸው። ንጹህ ምንጮች ናቸው። እዚህ ጋ አላሰማም። መጽሐፍቶቻችን ጥራት ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ ምኖቹ የመጽሐፍቶቻችን ጥራትን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እጣ ቢጠጡ ብሎ የሚለውን እኮ ነው፣ ንጹህ ምንጮች ናቸው ብሎ የሚለው ብፁዕነታቸው። ሰምተው የእኛን ሆነው የሰሙት ህያው ጌታ እግዚአብሔር ምስክር ነው አልኩ እንጂ እሳቸው በዚህ እርጅና ይህን መጽሐፍቶች እነዚህ መጽሐፍቶችን አንብበው አይደለም። ሌሎቹም ቢዚ ናቸው፣ ዘኬ በመብላት ቢዚ ናቸው፣ የራሳቸውን ጥቅም በማሳደድ ኦሮሞ፣ አማራ እያለ ዛ ይደባደብ ይከታከት እንጂ በጵጵስና ደረጃ እንትና ይሾም እንትና አማሮች ናቸው መሾም ያለበት ነው፣ ትግሬዎቹ ናቸው፣ ትግሬ አይደለም ኦሮሞን፣ ኦሮሞ በፍጹም መሾም የለበትም እያሉ ይቀጣቀጡ እንጂ ዛ መጽሐፍትም መቼ አንብበው መጽሐፍቶቹም መቼ አንብበው። ከዛ ባለፈ ስንት ሚሊዮን ብር አለው ነው፣ ብፁነታቸው ስንት ሚሊዮን ብር ነው ያላቸው፣ ምናምን ነገር እየተባለ ማለት ነው። እንደው ኮ እባካችሁ እንደው ብፁህ አባታችን እኮ ነው፣ ማለት እንደው ያው እንግዲህ መድኃን ያለ ማለት የሚያውቀው እየተባለ ማለት ነው። የእነሱ ኮ ልጆች የነበር ነው። ብራዘርዬ፣ እኛ ጋር መጣላችሁ ነው ለሙድ የምትይዙት። መጽሐፍቶቻችሁ ንጹህ ምንጮች እንዳይደሉ ስናሳያቸው ጥራት ይጎላቸዋል አሉ ብፁዕነታቸው። ይሄ ደግሞ ዝም ብሎ በዋል ፈሰስ ሊቅ ነው። በርግጥ የአዲስ ኪዳን ሊቅ ተብሎ የተባለ ነው በዋል ፈሰስ ማለት ነው። ንጹህ ምንጮች ናቸው የመጽሐፍቶቻችን ጥራትን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንደመቼም መድኃኔዓለም ጭንብላችሁን ገልጦታል። የዘመናት ጉዳችሁን የተገለጠው በመጽሐፍቶቻችሁ እዚህ ንጹህ ምንጮች ናቸው እንያቸው ማለት ነው። ከመድሃኔ ዓለም ከመታሰቢያው ገጽ 236 ታምረ አቡነ መባሃ ጽዮን ማለት ነው። ቁጥር 27 አላየንም አልሰማንም እንዳትል ከነ ግዕዙ ከነ ቁጥሩ ከነ ገጽ ምዕራፍ ውስጥ ምዕራፍ ታምሩ አንድ ማለት ከመድኃኔዓለም ከመታሰቢያ ፍርፋሪም ያስቀምጣሉ። ፍርፋሪ አቤት እዛ ቤት ሲወደድ እግዚኦ! ፍርፋሪ የሚባለው ነገር ታውቃላችሁ ወይ? በልቶ ሰው እጁንም ልጋጉንም የጠረገበት ሰዓት ላይ ያስቀረው፣ ወይ ደግሞ ሲበላ ከአፉ ነጥ ወይ ወደቀ፣ በእግር የተረገጠ እንደ ስማ ፍርፋሪ ፍቱን ነው። ኦርቶዶክስ ቤት እያንዳንዱ ገድል ፍርፋሪ ፍርፋሪ ፍርፋሪ ፍርፋሪ የበላ የቀመሰ የላሰ ያስቀመጠ ጆሮው ላይ ያንጠለጠለ እንዲህ ነው ብሎ የሚሉት ፍርፋሪ። ያንጠልጠለህ ብትሄድ ፍርፋሪ ብትበላ በረከቱ ያድርባሃል፣ ፍርፋሪ ማለት ነው። እሺ፣ ፍርፋሪ ያስቀምጣሉ ይላል። ፍቱና ዛቤት እናቴ ታምረ ፍርፋሪ

ዩካን ጎ ብርጭቆን ቋንጅልህን ይዘ መዞር ያለብ ፍርፋሪ ፍለጋና ጣቢ ፍላጋ የጋኑንም ጣቢ በቀመሱትና በታጠቡበት ጊዜ ይድናሉ። የጋኑን ጣቢ ምርጥ ነው እኮ። እኔ ተናገር ያሉ ከዚህ በፊት እንደዚህ አይነት እጣቢ ድርሳን መስቀል ላይ አተላ የሚላለ ዚህ ማለት ነው። እጣቢ አተላ እነትንት ለሚሉ እኔ ጨው ገዛለሁ፣ ችላቸዋለሁ። ጨው አንድ ቁንጣ ጨው ምን ችግር አለው? ከአፋር አካባቢ በግመል አስችኛ አስመጣላችኋለሁ ማለት ነው። ይሄ ከሆነ ክርስትና፣ ይሄ ከሆነ እጣቢ የጋን እጣቢ እንስራውን በምላሱ አስገብቶ ቢልሰው ይላል። ምን ያህል ርዝመት ሊኖረው እንደሚችል አስብ። እንስራ ውስጣውን ምላስ ይረዝማል እንዴ ብትልሰው ሰው ይላል። ድርሳነ መስቀል በሚባል መጽሐፍት ላይ ማለት ነው። ይድናል ይላል። የጋኔኑን አይደለም ብሎ የሚለው የጋኑን ነው፣ ጣቢ። ይህን ብቻ አይደለም። ሰላም ቆየኝ ተናገር። በሰላም ወደ ሀገር ያግባ ብያለሁ። ትውከቱን ስላሳየ ቆይ አንዴ ቮሚቱንም ላሳይ፣ እንግዲህ ከጀመርን አይቀር። ሰላም ወደ ሀገር ያግባ ብያለሁ። መቼም ወደ ሀገር እንደምትገባ ተስፋ። ምርቃቱ ግድ የለም፣ ችግር የለው፣ ችግር የለውም። ምርቃቱ ቆይ አንዴ ትውከቱንም ላሳየ። የት ነው የምትሄደው? እንዴት ይቋቋሙ ትውከት ውስጥ ትውከት ያስታወቀውን ማለት ነው። ገጽ መቶ 36 ትውከትና ደም ነው። እንደውም እዚህ የሰው ደም የሰው ትውከት ብሎ ያወጣው ማለት ነው። ከለታት በአንድ ቀን ቅዱስ ስጋውና ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት ተመታ። ደሙም ከመሬት ፈሰሰ። እውቀትን የተሞላ ይህ ህፃን ይህንን አይቶ ደረቱን መታ፣ ስለሱ ደሜ ይፍሰስ አለ። ሌላኛው ህፃን ማለት ነው። አይ ምሳና ምናም ነገር እምትበሉት በቃ ተዉት፣ ብራዘርዬ። እንግዲህ የተለያየ ሰዓት ላይ ነው የምንኖረው። በጣም ይቅርታ ወገኖች፣ ዝለሉት በቃ ግዴላችሁ። የዛሬን ምሳና ቁርስ ተውት፣ ቡና ምናም ነገር ጠጡና ዋሉ። ሁለት ወዶ አይሆን እንግዲህ፣ እዚህ ቤት ብዙ ነገር ነው የሚነበበው። እያደነቀ ከቤቱ እስኪደርስ ከኋላ ተከተለው ደሙ የሚፈሰውን ሰውዬ ማለት ነው። ከኋላ ተከተለው ይሄኛው ወፃ ከሱም ዘንድ ደርሶ ስለ መድኃኔዓለም ስጋና ደም ክብር፣ ስለ መድኃኔዓለም ስጋና ደም ክብር፣ የደማውን ጣቱን እስኪደርቅ እስኪደርቅ ድረስ ጠባው ይላል። ምኑ ነው የሚደርቀው? ደሙ ሰው የሰውን ደም ጠባ እስኪደርቅ ድረስ እንደ ጡጦ እንደ ጡት ጠባው። አላየውም እንዳትል አልሰማውም እንዳትል ገድለ መባዓ ጽዮን ገጽ 136 ምዕራፍ ምዕራፍ አሳየ ኤርሚያስ ምዕራፍ ሁለት በግዝብ አማርኛ በዋልድቢት አንድነት ገዳም የታተመ በብፁዕ ወቅዱስ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ ታይቶ ተመርምሮ የታተመ። አታምታታም ስልህ ብራዘሪ እስኪደርስ ድረስ ጠባው፣ ከኋላው ተከተለው። ያው ከዛ እስኪደርስ ድረስ ጠባው። ጓደኞቹም ደሙን ካፈሩ ጋራ ሲበላ የሰው ደም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ የሳቋሉ። በልቦናቸው ያደነቋሉ። የሰው ደም ከአፈር ጋር የተቀላቀለውን እየዛቅ የሰውን ደም ይጠባል። የሰው ደም ከአፈር ጋር ቢቀላቀልም ይበላል ይላል። በዚች ሃይማኖት ለእኛ መኖር መልካም ነው ይላል። ይመጣ ነው ተረታም ተውልድ መጽሐፍቶቻችሁ ናቸው ያዋረዷችሁ። እዛ ከእለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላውን የጠጣው ሁሉ አስታወከው አስታወከው። ይቅርታ፣ እንግዲህ ወንድሞቼ እናቶች አጥቶቼ በእውነት ቁርስ ምናምን ነገር የምትበሉ የምትጠጡ ምንም፣ እንግዲህ ምን እናደርገዋለን፣ ወንድሞቼ እናቶች ወይ፣ እንደዚህ ነገር መጽሐፍ ስገልጥ ሽሹ አስታወቀው። ሶ ለጥቆስ ይህም ብፁዊ ግን ስለ ጌታችን ስለ መድኃኔዓለም ፍቅር በጻሕል በጎድጓዳ ነገር ማለት ነው በጻሕል ተቀበለው ምኑን ትውከቱን ከዛስ በላው ብሎ የሚለው ላሳይድ ያቆኑ እንዴት እንደተናገረው እ ከተቀበለው በኋላ አንዳንዱን እየቆራረጡ ነው የሚያስቀሩት። እኔ ግን እዚያ ስማሃለዋ ተውከቱን በላው ይላል። አማን የለም፣ በማን ነበረ? ሰው ታሳውታላችሁ። የትኛው ኤርሚያ? እውቀቱን በላው ያለው ዲያቆን ማን ነበረ? የቤተክርስቲያኑ ዲያቆን፣ አማኑ የለም፣ አማኔን መሰለኝ። ኦኬ፣ ወደዛኛው ላይ ስለገለበትኩት ሞባይሌ በኢየሱስ ነው ላሰማቸው። እኔ እንትን ላይ አሁን የለጠፍኩት ቪዲዮ አለ ሜርሲ፣ አይ አይደለም፣ ሜርሲ አሁን ስታሳየው የነበረውን በሌላ በቆንጆ ጥራት ስላገኘሁት ነበረ እና ክህነቱን ከአንዲት ሴት ጋር ተኝቶ አፈረሰ እና በጣም ብዙ ነው ያጠፋውን ጥፋት ተመልክተው፣ እጅግ በጣም አጸያፊ የሆኑ ነገሮችን በሙሉ አረጉበት። ቃለ ጽርፈት ወይም ስድብ በእኛ ቋንቋ ወይት ወይት ይሄ ይሄ ይሄ ዲያቆን ነው የተናገረ። ከዛ ትቀጥላለህ ዳግሻ። እሺ እሺ

ኤርሚ የምትፈልገው ቪዲዮ ሰለሞን ያጊ

አሁ ሜሴንጀር ላይ በላይ አልከው ወገን ወንድም አላከውም እኮ ሜሴንጀር ላይ ሳትልቅ ነው እንዴ? የሆነ ሰው ግን እኮ ነው የነበረው። ሁለቱንም ዳውንሎድ አድርጌው ሞባይል ላይ ስለሚሞላ እንትኑን ምንድነው ወደ ሃርድ ዲስክ ላይ ወስደዋለውና እሱ ለማድረግ ገና ኮምፒውተር ሰክቼ ምናምን ነገር እንደዚህ ነው ይሄ ዲያቆን የተናገረው የአማኑኤል የሚባለው ማለት ነው።

አረ የሆነ ቁሶ ልኮልኛል እኔ እቱ ጋር ማን እንደሆነ ነው ያጣሁት እንጂ ስልኬን ሳሰጣ፣ ይሄ ሰው ማለት ነው። ይሄ ነው የተናገረው። በጋብቻ ውስጥ ቅድምም ብያችኋለሁ። በአስራ አምስት ዓመታት ውስጥ ይሄ ሰው ነው የተናገረው።

የዚህ የሚከታተለን ህዝብ መረጃ እንኳን ስናሳያችሁ ሪከርድ አድርጋችሁት እንኳን አትይዙ። እንደዚህ በምንፈልገው ሰዓት እንዳናገኘው ማለት ነው። ያ ብዙ ጊዜ እኔ ፐርሰናሊ ኮንታክት ለሚያደረጉኝ ሰዎች እንደዛ ላለው፣ ኤርሜ በጣም ብዙ ሰው ይሰማል ግን አይዙ በጣም ብዙ ጊዜ ማለት ደጋግመን እንደኔ ያሳያናቸው። አሁን የላከልኝን ሰው ነው ስላላስታወስኩት ብዙ ሺህ ሜሴጅ ስላለኝ የላከውን ሰው ነው እንጂ ያላስታወስኩትኝ። አሁን ታይፕ ባረገ እኮ አገኘዋለሁ። ግን እውነት ነው እኔ ኦኬ፣ እስቲ ማን ነበር ሌላ እዚህ ላክልኝ። አገኘሁት፣ ተገኘ። በጣም ነው በእውነት በጣም ነው የሚያሳዝነው። በጣም ይቅርታ ወንድምነት ጌታ ምስክር ዛሬ በጣም ይቅርታ። ያው እዚ ጋር በፀሐል ተቀበለው ይላል። ትውከቱን ቁጥር ሀያ ላይ በፀሐል ተቀበለው ይላል። ከተቀበለው በኋላ ምን አደረገው ይላል። ክፈተው ወይ ለሌላ ላክልኝ በሜሴንጀር ሌላ ጊዜ ሚ እንዲቀመጥ ሀርዲስክ ዲስክ ውስጥ ስለምጨምረው እየወሰድኩን ይሄኛው ሚሞሪው በጣም ትንሽ ስለሆነ ማለት ነው። ያው ልጁ ማለት ነው ምንደው ብሎ የሚለው አንድ ሰው እሺ፣ ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወቀና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት አምላክ ስጋና መሬት ይነካል? ብለው ማለት ነው ው እዚህ ጋ ማለት ነው መባፅ የሆነ ነው ሰውያ። እኛ አባት ብሎ የሚለው መባፅ የሆነ ነው እዚህ ያው ቁጥር ሀያ ላይ ነው ያስታወቀውን በፀሐል ተቀበለው ይላል በፀሐል ተቀበለው ይላል። ያው ይህም ብፅዋዊ ይላል። ማን መባሐፂዮ ነው ይህንን ትውከቱን የበላው ይህ ብፅዋዊ ግን ስለ ጌታችን ስለ መድራህኒ ዓለም ፍቅር በፀሐል ተቀበለው ምኑን ትውከቱን፣ ያስታወቀውን ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣው ሁሉ አስታወቀው። ከቆረበ በኋላ ማለት የጌታን ስጋና ደም ከበላ ከጠጣ በኋላ ይህም ብፅዊ ግን ስለ ጌታችን ስለ መድኃን ያለን ፍቅር በፀሐል ተቀበለው። ምኑን ትውከቱን። ከዛስ ዲያቆኑ እንደሚነግር በላው ይልሃል። ይህችን ቤተ ክርስቲያን ሳታቋት ይልሃል፣ ይመጣና ማለት ነው። ሳታቋት ወጣችሁ ይሉናል። ይሄ ሽማግሌ ትውከቱ መባጺውን ይበላው የሚባለው ሰው ማለት ነው። ያው በጳጳሱ ፈቃድ ነው የታተመው። ፕሊስ ለሌላ ቀን እንደዚህ ስናሳያችሁ፣ የሆነ መረጃ ስናሳያችሁ የመጽሐፉ ችግር የለብኝም፣ የመጽሐፉ ችግር የለውም፣ መጽሐፉ ላይ ችግር የለውም። መጽሐፉ እኛ ጋር ስላለ ማለት ነው። ቪዲዮዎች ግን ሪከርድ አርጋችሁ ያዙ እና ከዛ ቆርጣችሁ አስቀምጡት። ወሳኝ ወሳኝ የተባሉ እንደነዚ አይነት ማለት ነው። እኔ ስልኬ ፉል ይሆንብኛል ይሄ ማለት ነው፣ በጣም ፉል ይሆናል። ከዛ ቪዲዮቹን ወደ ሀርድ ዲስክ ላይ ነው መወስዳቸው። ከዛ በእንደዚህ አይነት ሰዓት ለማውጣት ከሀርድ ዲስክ ወደ ኮምፒውተር፣ ከኮምፒውተር ወደዚህ ወደ ሞባይል አምጥቼ ወይ ደግሞ ላፕቶፕ ምናም ነገር ላይ እንደ ከፍቼ ካልሆነ በስተቀር አይቻልም ማለት ነው ያው ቤተክርስቲያን ሳታቋት ወጣችሁ ይላሉ። እንዴ በደምብ ምናውቃት፣ በደምብ መጽሐፍቶቻችሁ ላይ የተጻፈውን ነው እያሳየን ያለ ነው። ከተጻፈው አንዳች አልጨመርም፣ አንዳች አልቀነስም። ይኸው ዲያቆናቱ መድረክ ላይ አውደ ምረት ላይ ትምህርት እኮ ብለው ነው የሚያስተምሩት እኛ ጋር የመጡናውን በዚህ ትውከት ጉዳይ ኑ ግቡና ሲመልስ መልሱ ደብትል እምለው ያው ትውከት ማለት ምናምን ነገር ብሎ በግዕዙ ላይ ስላየኸው ነው። ግሪኩ ምን ይላል ተብሎ ግሪክ አዋቂ መጥቶ የግሪኩ እንዲህ ይለዋል፣ የግዕዙ ደግሞ እንዲህ ይለዋል። ምን የሚባል ምንም? ትውከት ማለት ትውከት ማለት ነው። ቆሻሻ ነገር ማለት ነው። ተቅማጥ ማለት ተቅማጥ ማለት ነው። በስርዓት መጽሐፍታችሁ ስለሚያወራ ተቅማጥ፣ ትውከት፣ እጣቢ፣ አተላ፣ ጥፍር፣ ፀጉር እነዚህ ሁሉ ያድናሉ፣ እነዚህ ሁሉ ያጸድቃሉ እያሉ ማለት ነው። በምን ሞራላችሁ መታችሁ ጴንጤን ትሳደባላችሁ? ተሳደባላችሁ ኦርቶዶክሳዊን። የእውነት እኮ ብዬህ የምልህ መቆም አትችሉም፣ ጴንጤ ፊት እነዚህን መጽሐፍቶች ይዛ ማለት ነው። ትምህርት ካልሆነ ለምንድን ነው አውደ ምህረት ላይ ቆሞ ይኸው፣ ለህዝብ ሲያስተምር ነው። ክፈተው ወንድምነት፣ ለህዝብ ሲያስተምር ነው ዲያቆኑ አውደ ምህረት ላይ ቆሞ የሚሰብከው። ትምህርት ካልሆነ ሆነ ለምንድን ነው እንደዚህ ብሎ የሚናገረው? ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው። አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት እንዴት የአምላክ ስጋ ደደ መሬት ይነካል? ብለው ማለት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው፣ አስመለሰው። እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት እንዴት የአምላክ ስጋ ደደ መሬት ይነካል? ብለው ህዝቡ እንደሚሰማነ እንደማይሰማ እርግጠኛ ለማድረግ እየሰማችሁ ነው እያለ እኮ የሚናገረው እዚህኑ እና ተነጋገሩ ከኛ ጋር በዚህ ጉዳይ ላይ። እንዲህ አይነት ነውር ለምታደርጋቸው እገር ለአደር ሳናት ለመከራከሪያ አይደሉም አገልጋዮች። እዛ ወደ ምረት ላይ ደግሞ ቆመው ሲሰብኩልም እንትላለ አንተ ከታይ ታጨበጭባለህ። በእድሜ በጤና ይጠብቅልን ቃሌዮት ያሰማልን ብለህ ትላለህ። ትውከት ብላና ትጸርቃለህ ብለው ሲሉ አሜን መምህራችን በእድሜ በጤና ይጠብቅልን ብለህ ማለት ነው። ለትውከት ታጨበጭባለህ። ለትውከት አሜን ትያለች ተመጪና በዚህ ጉዳይ ላይ ስመርስ መሽ ተመርስባ አኛ ኮ ነገር ላድርሳናት ለመከራከሪ አይደሉም። ታዲያ ለምንድን ናቸው? የሃይማኖት ማጽኛ ናቸው ይልሃል። ደግሞ የሃይማኖት ማጽኛ ከሆኑ ታዲያ ትምህርት አደለም እ ሃይማኖት እኮ የሚጸናው በትምህርት ነው። ግልጽ አደለም? እንደ ትየ ግልጽ ነው። ሃይማኖት የሚጸናው በትምህርት ነው። ትምህርት ስለሆነ መስሎኛ ወደ ምረት ላይ ቆሞ ማይክራፎሙን ጡጦ የያዘ ህፃ ልጅ መስል ይዞ አፉ ስር የሚያወራው ማለት ነው። ይገርማችኋል፣ ትውከቱ ፍቱን ነው እያለ ማለት ነው። ፖ ትላለች የእኔ አያት ስናደድ። መጽሐፍቶቻችሁ ከመምህራኖቻችሁ ጋር ተናበው ነው የሚናገሩት። ኢየሱስ ጌታ ነው ተብለ ስትባል አንተ እንዴት እንዴት ምል የአባታችን የመባሃ ሲሆን በረከቱ ይደርብና በለ ትላለ። በረከት የሚያደርበት ትውከት መብላት ንስሓ የሚያስፈልጋችሁ ንስሓ ግቡ። እህትየው ደክሟት አልትተኛ። አሜሪካ በጣም ጥሩ ሰዓት አይደለም። ዳጊሻይ ማለት ነው። ተባረኩ። እህትየው እንቅልፍ መተኛት አለብሽ። የረጅም ሰዓት ቆይተሻል። አሁን አጥፍ አለሽ ሚዩት አድርገሽዋል። ትላትም ተኛች መሰለኝ። ሜርሲ ሜርሲ። ወይ ወይ እያወራው ነበር ግን ለካ ማይኬን ሚዩት አድርጌያለሁ። በዜና ትከፍታለህ አንተ። አይ አይመስለኝም። አንተ ጋር መሽቷል። እኔ አልከፍትም